ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች! ኢየሱስ በቶሎ ይመጣል። ሰላም ሰላም፣ ጤና ይስጥልኝ በመላለሙናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን ድም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉን ቤተሰቦቻችን ያላችሁበት የምድር ዳርቻ ጸጋና ሰላም ከሁላችሁ ጋር ይሁን። የምጽአቱ ድምፅ ነው። የወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ መጥቻለሁ። ወቅታዊ መረጃዎቻችን ዘመን ለመቃኘት በዓለም ላይ እየተከሰቱ ያሉ ወቅታዊ ሁኔታዎችን ከእግዚአብሔር ቃል ጋር በማስማማት እንድንረዳ ዘመኑ በእግዚአብሔር ቃል መዋጀት ስላለብን በየጊዜው የሚከሰቱ ዓለም አቀፍ ክስተቶችን ወደ እናንተ ስናቀርብ ቆይተናል። በዚሁም እንቀጥላለን። እንግዲህ በዚህ አጋጣሚ በዩቲብ የምትከታተሉን ቤተሰቦቻችን፣ በቲክቶክ እንደመጣን ላሳስባችሁ እወዳለሁኝ። ቲክቶክ በራሴ ስም ያሬድ ዮሐንስ ብላችሁ ብትፈልጉ ቲክቶክ ላይ ታገኙ ያላችሁ ማለት ነው። እንግዲህ እዛ ላይ ፎሎ ብታደረጉ እዛም ላይ ያሉ አገልግሎት እንድትሳተፉ በቅርብ ጊዜ ደግሞ በቀጥታ ስርጭት በቲክቶክ እንደምንመጣ ላሳስባችሁ እወዳለሁ ማለት ነው። ክብር ለእግዚአብሔር ይሁን። በህይወት ጠበቀን አምላካችን አባታችን ብር እግዚአብሔር በክርስቶስ ኢየሱስ ያው ስም ስሙ ለዘላለም የተባረከ ይሁን። በዛሬው መረጃዬ እንግዲህ በሰሞኑ አዳዲስ ክስተቶች አሉ። ይልቁንም ደም ከለበሰችው ጨረቃ መታየት ቀጥሎ በእስራኤል እና በሐማስ መካከል የነበረው የተኩስ አቁም ስምምነት ከሁለት ወር በኋላ ማክሰኞ ሌሊት በይፋ መሻርሁ ወይም ደግሞ ማብቃቱ ተረጋግጧል ማለት ነው። እንግዲህ ማክሰኞ ሌሊት ከሌቱ ስምንት ሰዓት አካባቢ በእኛ አቆጣጠር ማለት ነው አካባቢ የእስራኤል ጀቶዎች በተመረጡ በማዕከላዊ ጋዛ በሚገኙ የሃማስ ይዞታዎች ናቸው ባሏቸውና ወታደር ተቋማት ናቸው ባሏቸው አካባቢዎች ላይ በሙሉ በጣም ከፍተኛ ጥቃት በማድረስ ለሁለት ወራት ዘልቆ የነበረውን የተኩስ አቁም ስምምነት በይፋ እስራኤል መጣሷን አረጋግጣለች ማለት ነው። እንግዲህም በዚህም በጣም ከፍተኛ ጉዳት ደርሷል። ወደ አራት መቶ የሚጠጉ ሰዎች ሞተዋል። ከነዚህም ውስጥ እንግዲህ የሃማስ ከፍተኛ ባለስልጣን የሚባሉ ወደ አምስት የሚጠጉ ሰዎች መሞታቸው ተገልጸዋል ማለት ነው። እንግዲህ እስራኤል ይህንን ጥቃት ለምን ወሰደች በዚህ ወቅት የሚል ጥያቄ በብዛት ይነሳል። በአለፉት የአሜሪካ ፕሬዚዳንት በጆ ባይደን አማካኝነት ተፈርሞ የነበረው ስምምነት ወደ ሁለተኛ ደረጃ እንዲሸጋገር ሀማስ ከፍተኛ ውትወታ ሲያደርግ መቆየቱ ይታወቃል። ነገር ግን እስራኤል ወደ ሁለተኛው የስምምነቱ ፌዝ ወይም ደረጃ መግባት አልፈለገችም። ለምን እስራኤል በምትፈልገው መንገድ የተቃኘ አይደለም ይልቁንም እስራኤል በቀጥታ አሁን በአሜሪካ ፕሬዚዳንት በሆኑት በዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ በኩል የቀረበ አዲስ የተኩስ አቁም ስምምነት አለ እና ያን የተኩስ አቁም ስምምነት ሀማስ እንዲፈርም በጣም በከፍተኛ ደረጃ ጉትጉታ ነበረ ይሄ ምንድ ነው በመጀመሪያው የተኩስ አቁም ስምምነት ሙሉ በሙሉ የታጋቾች መለቀቅ ያካተተ እና በመቀጠል ደግሞ ሀማስ በትክክል በጋዛ ላይ ምንም አይነት አስተዳደራዊ ስፍራ ወይም ደግሞ የመሪነት ስፍራ እንደማይኖረው የሚያረጋግጥ አዲስ የተኩስ አቁም ስምምነት ቀርቦ ነበር ለሀማስና እስራኤል ማለት ነው። ነገር ሀማስ በመጀመሪያው ስምምነት ነው መቀጠለው፣ የመጀመሪያው ስምምነት ነው ተግባራዊ መደረግ ያለበት። ስለዚህ በመጀመሪያው ስምምነት እስረኞችን እየለቀቅን ታጋቾችንም እየለቀቅን ሟቾችንም ጭምር የሳቸውን እየላክን ቆይተናል። አሁን ያ ነገር ተግባራዊ መድረግ አለበት በሚል በአቋሙ ስለጸና እስራኤል በቀጥታ ወደ አማስ የሚገቡ የምግብና ልዩ ልዩ እርዳታዎችን ሙሉ በሙሉ አቆማለች። ያ ብቻ ሳይሆን እንግዲህ የጃንዋሪ 19 በፈረንጆቹ የተፈረመው የተኩስ አቁም ስምምነት ከሁለት ወር በኋላ በይፋ ትላንት ማክሰኞ ሌሊት ተጥሷል ማለት ነው። ስለዚህ እስራኤል በጠቅላይ ሚኒስትሯ በኩል የተናገረችው ወይም ደግሞ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ነገር ምንድን ነው? ከዚህ በኋላ የሚኖረን ድርድር በጦርነት ውስጥ ነው ያሉት። የምንደራደረው በቴብል ላይ ሳይሆን በጦርነት ውስጥ ነው። እዚህ አማስን ወደምንፈልገው ወደምንፈልገው ግዴታ ውስጥ ማስገባት የምንችለው በኃይል ብቻ ነው ብለዋል። እዚህ እንግዲህ በእስራኤል በመካከለኛው ምስራቅ ያለው እሳት እንዳዲስ አገርሽቷል ማለት ነው እንግዲህ ተከትሎ በከፍተኛ ደረጃ በተስፋ የነበሩ ጋዛውያን ወደ ምድራቸው ወደ ቀያቸው ተመልሰው እንደገና በቀያቸው ላይ እንደገና ጊዜያዊ መጠለያዎችን ሰርተው ወደ ቋሚ ጋዛን መልሰው ወደ መገንባት ተስፋ የተሸጋገሩ የነበሩ ጋዛውያን ሙሉ በሙሉ እንደገና ማዕከላዊ ጋዛን ለቀው መሰደድና መሸሽ ጀምረዋል ማለት ነው። እንግዲህ የጋዛ ስደት ተጀምረዋል ማለት ነው እንደ አዲስ እንግዲህ የሰሞኑ ከባድ የሆነ መነጋገሪያ ሆኖ ሰንብቷል ማለት ነው። እና እስራኤል እነዚህ ሁለት ነገሮች ትፈልጋለች። አንደኛ በመጀመሪያው የተኩስ አቁም ስምምነት ሙሉ በሙሉ ታጋቾች እንዲለቀቁ ትፈልጋለች። ሐማስ ካሁን ድረስ በእጁ ላይ ያሉ ታጋቾች አሉ፣ በሕይወት ያሉ ታጋቾች አሉ። እንዲሁም ደግሞ ያለመለሳቸው የሟቾች አስክሬኖች በእጁ ይገኛሉ። እንዲሁም ደግሞ ሐማስ ሙሉ በሙሉ በጋዛ ላይ የበላይነት ወይም ገዥነት ወይም አስተዳዳሪነት እንዳይኖረው እስራኤል ትፈልጋለች። ስለዚህ ሐማስ ካለ ድረስ በፍጹም በፍጹም እስራኤል መቼም ቢሆን መች ጊዜ እየጠበቀ የሚፈነዳ ታይሚንግ ቦምብ ነው እንጂ በፍጹም ሐማስ ያለ እስራኤል ሰላም ልትሆን አትችልም የሚል አቋም በእስራኤል በኩል ተይዘዋል ማለት ነው። ስለዚህ ነው ታጋቾችን ይዞ በመደራደር ላይ የነበረው ሐማስ በፍጹም በታጋቾች ታንበረክኝ አትችልም ወደድክም ጠላም ታጋቾቹን ትለቃቸዋለህ። ታጋቾቹ መልቀቅ ብቻ ሳይሆን ሐማስ የሚባል የታጣቂ ቡድን በጋዛ በፍልስጤም ምድር ላይ መታየት የለበትም የሚል አቋም በእስራኤልም በአሜሪካው ፕሬዚዳንት በዶናልድ ትራምፕም የተያዘ አቋም ነው። ስለዚህ አዲሱን ድርድር ሐማስ ሊቀበል ባለመቻሉ እስራኤል በቀጥታ ወደ ቀጥተኛ ውጊያ ገብታ እንግዲህ በጣም መጠን ሰፊ የሚባል የአየር ድብደባ ነው ያካሄደችው። በዚህም ቅድም እንዳልኩት ከ400 ኢቨን ከ400 በላይ የሚሆኑ ሰዎች መገደላቸው ባንድ ለሌት ተጠቅሷል ማለት ነው። እንግዲህ በጣም አሳዛኝ ነገር ነው። ነገር ግን ያው ባለፈው ድጋግሜ እንደነገርኳችሁ ቃል ኪዳኑ ይፈርሳል፣ ኪዳኑ ይፈርሳል፣ ኪዳኑ ይፈርሳል፣ ስምምነቱ ይፈርሳል። ሀማስ የሚፈልገው በእስራኤል ምድር ላይ የእስራኤል ሶስተኛው ቤተ መቅደስ ተገንብቶ አለማየት ነው። በሌላ ቋንቋ መቅደሱ አይደለም ችግሩ፣ መስጊዱ ነው ችግሩ አላክሳ ሞስክ በዛ ምድር ላይ እንዲኖር ጠባቂ የሆነው ራሱ ሐማስ ነው ሐማስ ነው። ቀንም ለሊትም አይኑ እዛ መስጊድ ላይ ነው ያለው ማለት ነው። እስራኤል ሶስተኛውን ቤተ መቅደስ ለመስራት የምትነሳ ከሆነ ተወደም ጠላም ያ መስጊድ መፍረሱ አይቀርም። ከዚህ መስጊዱ መፍረስ ስለሌለበት ይሄ ጦርነት መቀጠል አለበት፣ በሚል ንዛቄ አይሁዶች ከገቡበት ጊዜ ጀምሮ የተለኮሰ እሳት እንግዲህ ዛሬም ተስማሙ ሲባል እንደገና እየደፈረሰ ዛሬ ላይ ደርሷል። በጣም ሰርፕራይዝ አርጎ እሱ ሃያ ሦስት ላይ ጥቅም ሰባት በፈረንጆቹ እስራኤል ላይ ጥቃት እንዳደረሰ ሁሉ በጣም ሁለት ወር ያልበት ቢያንስ ቢያንስ በጣም ሰላማዊ አልፎ አልፎ ካሉ ተኩሶች ውጪ በጣም ሰላማዊ የሆነ አትሞስፈር ተፈጥሮ ነበር። ነገር ከሁለት ወር በኋላ በጣም አስፈሪ የሆነ ነገር ተፈጥሯል ማለት ነው፣ በእስራኤልና በፍልስጤም መካከል እንግዲህ ብቻ አይደለም። ይሄ ቢጊኒንግ ነው ያሉት ኔታንያሁ፣ ይሄ ጅማሮ ነው። ከዚህ በኋላ በጣም አስከፊ ጥቃት እንፈጽማለን ያሉት እጅግ በጣም ዘግናኝ፣ ምናልባት እስከዛሬ ድረስ ያልፈጸምነውን ዘግናኝ ጥቃት እንፈጽማለን ያሉት ሁኔታ ነው። ስለዚህ ምናልባት እንደገና ጋዛውያን ቤታቸው መፍረስ ብቻ ሳይሆን እልቂት በእልቂት ሊሆኑ ይችሉ ይሆናል። ከዚህ ጅማሬ ነው ያሉት በአንድ ለሊት በጣም በጥቂት ሰዓታት ውስጥ የተፈጸመ ጥቃት ነው። ነገርም በጣም ብዙ ሰዎች ሞተዋል። ኢቨን የማስ ባለስልጣናት ተገለዋል ማለት ነው። እንግዲህ የፍልስጤም እና እስራኤል ጉዳይ እዚህ ጋ ነው ያለው። የመካከለኛው ምስራቅ ጉዳይ እንዳልኳችሁ በዚህ በኩል ሂዝቦላ ለጊዜው አድቦ ተቀምጧል። ነገር ግን በዚህ በኩል ያለው ሐማስ ደግሞ ምንም አይነት ሪስፖንስ እስካሁን ድረስ አልሰጠም። ምንም አይነት ሪስፖንስ ወይም ደግሞ እስራኤል የፈጸመችው ጥቃት ምንም አይነት ሪስፖንስ አልሰጠም። ነገር ግን በቃል አቀባዩ በኩል አሁንም ያለው ምንድን ነው እስራኤል በይፋ የተኩስ አቁም ስምምነቱን መጣሷን አረጋግጣለች ብሎ ነው ያለው። ከዚህ የዘለ ነገር እስካሁን ድረስ በእስራኤል ላይ ምንም ጥቃት አልፈጸመም በአጸፋው ይልቁም በምትኩ በሐማስ ፋንታ በእስራኤል ላይ ከፍተኛ ጥቃት እየፈጸመ ያለው እስራኤል ላይ ብቻ ሳይሆን በቀይ ባህር ላይ በሚገኙ የጦር አውሮፕላኖችና ና የንግድ አውሮፕላኖች ላይ ከፍተኛ ጥቃት እየፈጸመ ያለው የየመኑ ሁቲ ነው። እንግዲህ ባለፈው ቅዳሜ ጀምሮ አሜሪካ በየመኑ ሁቲ ላይ ወደ 30 የሚጠጉ የተመረጡ የሁቲ ዞታዎች ናቸው ባለቻቸው ቦታዎች ላይ በጣም ከፍተኛ ጥቃት አድርሳ እዛም እንደዚህ የሞቱና የቆሰሉ ሰዎች አሉ። አሜሪካ በዶናልድ ትራምፕ ትዕዛዝ እጅግ በጣም መጠነ ሰፊ ጥቃት በሁቲ ላይ አድርሳ ነበረ። ሁቲም እንግዲህ ይህንን ተከትሎ እስራኤል ደግሞ አሁን እንደገና ሐማስ ላይ ፈጸመችውን በፍልስጤም ላይ ፈጸመችውን ይህን ጥቃት ተከትሎ በ72 ሰዓት ውስጥ አራት ጊዜ የአሜሪካን የጦር መርከብ ደብድቤ ያለው ብሎ መግለጫ ሰጥቷል ማለት ነው። ስለዚህ ምናልባት ጥቃት ሊፈጸሙ የሚችሉ የተለያዩ ሄሊኮፕተሮችና የጦር ጀቶችን የጫነ ትልቅ የጦር መርከብ፣ የአሜሪካን የጦር መርከብ አራት ጊዜ በ72 ሰዓት ለአራት ጊዜ ያህል ደብድቤ ያለው፣ በክሩዝ ሚሳይልና በድሮኖች ደብድቤ አጋይቻለሁ ብሎ ቃል ሰጥቷል ማለት ነው ሁቲ እንግዲህ አሜሪካ ያን ያለም በጣም መጠነ ሰፊ የሚባል ጉዳት በየመኑ ሁቲ ላይ ከደረሰች በኋላ ሁቲ አሁንም ተመልሶ የአሜሪካን የጦር መርከብ እንደዚሁ ጉዳት አድርሻለሁ ብሏል። ነገር ግን የአሜሪካ ፔንታጎን በፍጹም የውሸት ነው ብሏል አስተባብሏል። በፍጹም ሁቲ በመቶ ማይልስ ነው ታርጌቱን የሳተው እንጂ በፍጹም የአሜሪካን የጦር መርከብ አልመታም፣ አላገኘውም የሚል ማስተባቢያ ተሰጥቷል በአሜሪካ በኩል ማለት ነው። ስለዚህ ሁቲ የአሜሪካ የጦር መርከብ ብቻ ሳይሆን ጠላቶቻችን ናቸው ያላቸውን በቀይ ባህር ላይ የሚመላለሱ የተለያዩ ንግድ መርከቦችን ታርጌት አድርጌያቸዋለሁ፣ ቀጥላለሁ ብሏል። ከሁሉ በላይ አሁን ሁቲ በዋናነት አጋርነቱን እያሳየ ያለው በፍልስጤም ለሚገኙ ጋዛውያን ነው። ስለዚህ አንደኛ እስራኤል በፍጥነት ወደ ሲዝ ፋየር እንድትመለስ ይፈልጋል። ስለዚህ ወደ ሲስፋየር እማትመለስ ከሆነ እስራኤልን ደበድባለው፣ እስራኤልን ብቻ ለመደበደብ በሚሳይል እንዲሁም ደግሞ በቀይ ባር ላይ የሚመላለሱ የተለያዩ የጦር መርከቦችና የንግድ መርከቦችን አላንቀሳቀስም ብሎ መግለጫ ሰጥቷል ማለት ነው። የእስራኤል ላይ ሚሳይል መተኮሱ ተገልጿል። ነገር እስራኤል ከየመን በኩል የተኮሰ ሚሳይል ነበረ፣ እሱን ኦልሬዲ ኢንተርሰፕት አድርጌዋለሁ፣ በአየር ላይ አምክኛዋለሁ ብላ እስራኤል እንደዚሁ ቃል ሰጣለች ማለት ነው። እንግዲህ ወገኖቼ ይህን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁቲ በቀይ ባህር ላይ ያሉ የጦር መርከቦችም ሆኑ የንግድ መርከቦች ላይ የሚያደርሰውን ጥቃት እስካላቆመ ድረስ ይህን የምታስታጥቀው ይህን ታጠቂ ቡድን የምታስታጥቀው ጋይድ የምታደርገው የምትመራው ሙሉ ፋይናንስ የምታደርገው ኢራን ስለሆነች፣ ወደድንም ጠላንም ግልጽ ጦርነት ከኢራን ጋር እንገባለን ብለው የመጨረሻ ማስጠንቀቂያ ለኢራን ሰጥተዋል። ባስቸኳይ ሁቲ ቀይ ባህር ላይ የሚያደርሰውን ጥቃት ባያቆም እኛ ደግሞ ቀጥታ ሁቲን ከምታስታጥቀው ከኢራን ጋር ቀጥተኛ ጦርነት እንጀምራለን የሚል ግልጽ የሆነ ጦርነት ዶናልድ ትራምፕ አውጀዋል ማለት ነው። እንግዲህ ዶናልድ ትራምፕ በተደጋጋሚ ሶስተኛው የዓለም ጦርነት ውስጥ እንዳንገባ ጥንቃቄ ያስፈልጋል እያሉ የምርጡን ዘመቻ ላይ ገና እያሉ ወደ ስልጣን ሳይመጡ በከፍተኛ ደረጃ በዚህ ጉዳይ ላይ አጠንክረው ሲናገሩ እንደነበረ ይታወሳል። ነገር ግን አሁን ስልጣን ከመጡ በኋላ አንደኛ ጋዛውያን ጋዛን ለቀው ወደ ተለያዩ ሀገሮች ወደ ግብጽ፣ ወደ ዮርዳኖስ፣ ወደ ሲና እንደሄዱ ያቀረቡት ፕሮፖዛል በአረቦቹ ተቀባይነት አላገኘም። ስለዚህ አረቦቹና የአሜሪካ ግንኙነት በመንገድ ይቀጥላል የሚለው በጣም አሳሳቢ ነገር ውስጥ ገብቷል። በዛ ላይ ዩክሬንና ራሽያን ለማግባባት በሄዱበት መንገድ አውሮፓውያን ተገፋን፣ ተናቅን፣ ተተውን በሚል ከአሜሪካ ጋር ያላቸው ነገር በከፍተኛ ደረጃ እየላላምት አውሮፓ ራሷን መቻል አለባት የሚል በጣም በጣም ሰፊ የሆነ ዘመቻ ካምፔን ውስጥ ነው ያሉት ማታ አውሮፓውያን። ስለዚህ አሁን እንግዲህ በዓለም ላይ ያለው የጦር አስተላለፍ በግልጽ እየተለየ ነው ማለት ነው። ራሽያ ያለችው ከአረብ ሀገራት ጋር ነው ያለችው። የአረብ ሀገራቱ እስራኤልን በተመለከተ ከጋዛ እና በእስራኤል መካከል ባለው ጦርነት ምክንያት በመሃል ገብተው ጋዛን መልሰን እንገነባታለን ብለው ገንዘብ አሰባስበው እየጠበቁ ነው ያሉት። አሜሪካና አውሮፓ እየተለያዩ ነው ያሉት። በዛ በኩል ያሉ ቻይና፣ እነ ኮሪያ፣ ራሻ አንድ ላይ እየታጠቁ ነው ያሉት። ሰው አሁን የጎግ ማጎግ ሰልፍም ብቻ ሳይሆን የአርማጌዶን ሰልፍም እዚህ ጋ በጣም እየተቀነባበረ እንዳለ ወገኖቼ እንመለከታለን። ጌታ ኢየሱስ አስቀድሞ ማቴዎስ ወንጌል ምዕራፍ 24 ላይ ጦርንም የጦርንም ወሬ ትሰማላችሁ ነው ያለ። ጦርነት አለ፣ አገን በጣም የሚያስፈሩ ሮመሮች ሮመርስ ኦፍ ዋር የጦርነት ወሬዎችን ዜናዎችን ትሰማላችሁ ነው ያለው። አሁን ያለን በዘመን ይሄ ነው። አለማችን ወደ ላይ የለት ወደ ኒኩለር ዋር እንዳትገባ ይፈራል። ለምን ኒኩለር ያጠቁ ሀያላኖች እርስ በርሳቸው የሚፋጠጡበት አደገኛ ጊዜ እየደረሰ ያለው ቻይና ከአሜሪካ ጋር ይዋጣልን እያለች ነው ያለችው። ፑቲን እያንገራገረ ነው ያለው ከዩክሬን ጋር የሰላም ስምምነት ለመስማማት ማለት ነው። አውሮፓ ለብቻው ተገንጥሎ የራሳችንን ትልቅ ኃይል መገንባት አለብን በሚል በሌላ ነውጥና እንቅስቃሴ ላይ ነው ያለው ማለት ነው። በዚህ በኩል ደግሞ የአረበዋ ዓለማት በጋዛ በኩል ተሰልፈው ነው ያሉት ማለት ነው። ሰው ነገሮች ወዴት ወዴት እየሄዱ እንዳሉ እንግዲህ አይኑ የተከፈተለት ከሁሉ በላይ በእግዚአብሔር ቃል አማካኝነት ሊያስተውል የሚችል ሰው ያስተውላል። ምናልባት ኔታንያሁ እንዳሉት ሀማስን በጦርነት ሀማስን በውጊያ ሀማስን በሚያስፈሩ ሚሳይሎችና ድሮን ደብድቦ ወደ ድርድር ጠረጴዛ ማምጣት ይቻላል፣ ወይስ ይሄ ነገር ከባድ ልቄት አምጥቶ እንደገና ያረብ ዓለማቱ ግልብጥ ብለው ከሳይል ጋር የለየለትን ወደ ጎግ ማጎግ የሚያመራ ሰልፍ ውስጥ ይገባሉ? ሁሉም ነገር ተሰናድቶ ተዘጋጅቶ ነው ያለው ወገኖች። ስለዚህ መጽሐፉ እንደሚለው ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷ እንደቀረበ እወቁ። በዚያን ጊዜ በይሁድ ያሉ ወደ ተራሮች ይሹ፣ በመካከለውም ያሉ ከእርሷ ፍቀቅ ይበሉ፣ በገጠር ያሉ ወደ እርሷ አይግቡ። የጻፈ ሁሉ እንዲፈጸም የበቀል ጊዜ ነውና፣ በዚያን ጊዜ በዚያን ወራት ለእርጉዞችና ለሚያጠበው የወላቸው ታላቅ ምን ይሆናል ለሚለው ታላቅ ችግር መከራ ማለት ነው። በምድር ላይ ል ርዝ ል ኔሽንስ በምድር ሁሉ ላይ በዚህ ምዝ ማለት በእስራኤል ላይ ቁጣ ይሆናል። እግዚአብሔር ቁጣ ይህ እንግዲህ ስለ መከራው ዘመን የሚናገር ጥቅስ ነው። ይህ ቃል ሉቃስ ወንጌል ምዕራፍ 21 ቁጥር 19 ጀምሮ ቁጥር 20 ጀምሮ ያለው ቃል ስለ ከማቴዎስ ወንጌል ምዕራፍ 24 ጋራ በቀጥታ የሚገናኝ የታላቁ መከራ ትንቢት ነው። ትንቢታዊ ጌታ ትንቢታዊ ቃል ነው። ስለዚህ ኢየሩሳሌም ወይም ደግሞ እስራኤል ወደሚያስፈራ መንገድ ከበባ ውስጥ እየሄደች ነው ያለችው። የእሱ አቅም ትልቅ ነው። አረብ ሀገራቱ ለብቻቸው ሆኖ በፍጹም እንደማይቋቋማት የታወቀ ነገር ነው። ሊቋቋሟት አይችሉም። ከዚህ አንጻር አረብ ሀገራቱ ሁልጊዜ የሚፈልጉት ለምሳሌ ኢራን የምትፈልገው ራሻ ነው። ራሻን ነው የምትፈልገው አሁን በአሁኑ ሰዓት ምናልባት ከነ አሜሪካ ሁሉ በላይ የአረብ ሀገራት ወደዛ ወደዛው አዝማሚያ የሚሄድ ነገር አለ። በአብዛኛው ሳውዲ ናት ወደዚህ የምጠጋጋው ማለት ነው። እና እነዚህ እነዚህ ነገሮች ስንመለከት ዓለማችን ወደሚያስፈራ የጦርነት ቀጠና እየገባች ነው ያለችው ማለት ነው። እንግዲህ ይሄ ያለንበትን ዘመን ያሳያል። የመጨረሻው ዘመን ላይ ነው ያለ ነው። ልናደረግ የምንችለው ነገር ምንም ነገር የለም። ይህን ዘመን መለወጥ አንችልም። ወደፊትም ወደኋላ መመለስ አንችልም። ይህን ዘመን በጸሮት መቀየር ማስቀረትም አንችልም። ዘመን ጠብቆ ትንቢት ቆጥሮ የመጣ ዘመን ስለሆነ የሚያስፈልገው ነገር ጌታ ኢየሱስን አዳኝና መድኃኒት አድርጎ ያልተቀበለ ሰው ኢየሱስ ብቸኛ የመዳን መንገድ እንደሆነ አምኖ መቀበልና ከሚመጣ ቁጣና ጥፋት መዳን ነው። ይህ በጣም አጭር ጸሎት የሚጠናቀቅ ነው። ለመስቀል ላይ የተሰራው ያለቀ ስራ ስለሆነ በመስቀል ላይ ያለቀው ስራ ደግሞ መንፈስ ቅዱስ በአደራ ይዘው ወምድር ላይ አንተ ነው የሚጠብቀው። ልክ አንተ ጌታ ኢየሱስ ክርስቶስን አዳኝና መድኃኒት አድርገ ወደ ልብ ስትቀበል መንፈስ ቅዱስ ለመንፈስ አዲስ ልደትን ያውጃል። በደሞ ነ መታጠብን፣ በደሞ መታተብን፣ ልጅነትን ይሰጣል ማለት ነው። ስለዚህ የቅጽበታዊ ነገር ወገኖቼ ፕሮሰስ ያለው ጉዳይ አይደለም። እግዚአብሔር ልጅ መሆን ከመጣ ቁጣ ማምለጥ በጣም ምታደለው በህይወት ያለ ነው። ለዚህ ነው ዛሬ ነጋው፣ ለዚህ ነው የመሻው፣ ለዚህ ነው የነገው ቀን የሚነጋው፣ ለዚህ ነው እግዚአብሔር የሚጠብቀን ለየትኛው ፕሮጀክታችን ሳይሆን ነፍሳችንን ስለማደም ብቻ ነው ልጁን ለዚህ ሰውቷል። ወንጌል የገባን በክርስቶስ ኢየሱስ ነን ብለን ምናምን አዲስ ፍጥረት ሲሆን ደግሞ ይህን እግዚአብሔር ቃል ይዞ ለመውጣትና ለብዙዎች መዳን ለመስበክ ጊዜ አሁን ነው ወገኖቼ፣ ያለምንም ቅድመ ሁኔታ ያለማንም እውቅና ማበረታቻ፣ ምናልባት ወንጌል ይዘን ስንወጣ ስንት ተከፍሏችሁ ነው እንደሚሉን ሰዎች ሳይሆን ማለት ነው በልባችን የፈሰሰ ፍቅር ግድ እያለን የዳንበት አዳዳን ግድ እያለን የተወደድንበት መውደድ ግድ እያለን ይህን ወንጌል አደባባይ ላይ ዘወትን እንሰብካለን መዳን በኢየሱስ ብቻ ነው ሊያድን የሚችል ሃይማኖት ሊያድን የሚችል የሰው ስራ ሊያድን የሚችል አማላጅ ሊያድን የሚችል መልካምነት የለም እግዚአብሔር መልካምነት ሰውን አድኖታል ይህ ጸጋ ነው በነፃ የተሰጠ ነው በእምነት እቀበልና ያንተ ይሆናል ክብር ለእግዚአብሔር ይሁን እንግዲህ መጽሐፍ እንደሚለው ከሚመጣው ቁጣ ለማምለጥ ነው ወደ እግዚአብሔር ምንጠጋው እሱ ብቻ ማምለጫ ነው እንጂ ሌላ፣ የትም ሀገር ላይ ስለሆንክ በየትኛውም የኢኮኖሚ ደረጃ ላይ ስላለ በፍጹም ታመልጥ አትችልም። ዘመኑ ወጥምር ነው፣ ማንም አያስመልጠው፣ ጌታ ግን ከሁሉ ያስመልጣል። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ቲክቶክ ያሬድ ዮሐንስ ብላችሁ ቲክቶክ ላይ ብትገቡ ታገኛላችሁ። ቲክቶክ ላይ አዳዲስ መረጃዎችን ቶሎ ቶሎ ለቃለሁኝ። እዛ ላይ ያለውን ፕሮግራም ወደ ቀጥታ ስርጭት እንድናመጣው ገብታችሁ ፎሎ ታደርጉ፣ ሼር ታደርጉ፣ በጌታ ፍቅር ጋብዛችኋለሁ። ተባረኩ። ለምጻቱ ድምፅ መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ካምላ ጋራ ኑሮ እንደገና ካምላ ጋራ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና አሁኑ መንደር መንግስተ ሰማይ ግቡ እየጸና ነው። በበውደም ላይ መንግስተ ሰማይ መንግስተ ሰማይ በሞት ወዲያ ለእኛ መተለያ።